የጌዲኦ ህዝባችን የባህል ስርዓት የባህሌ ስርዓት ይባላል። እዛ ጌዲኦ ላይ አይታወቅም ሌብነት። ግን አንዳንድ በጣም ሌብነት የለም። እንደገና ደግሞ መለመንም ደግሞ የለም፣ ነውር ነው መለመን። ከዚህ አንጻር አንዳንድ በጣም የቸገረው ሰው ዘመዱ ጋር ዘመዱ ሄዶ ማሳም ከሆነ በማሳ ሰርቆ፣ ከብትም ከሆነ ከብት የዘመዱ ከብት ጋር ሄዶ እንትን ላይ ጫካ ነቶ አርዱ ይበላል። ግን ሆላ የሚባል ስርዓት አለ። በባሌ ስርዓት ሆላ ማለት ይሄ ድብቅ ወንጀሎች በተሰሩ ጊዜ እሱን ለማውጣት መውጣት ካልቸለም ለመርገም የሚደረግ ስርዓት ነው። የሆላ ስርዓት በጣም ይፈራል። ዘር ያጠፋል። ማን ዘር ያጠፋል? ያ ሌባው ዘመድ ምልክት ያደርጋል ሲሰርቅ። ለምሳሌ በማሳውን ሸክም ሰርቆ አንድ ሸክም ሰርቆ ከሆነ እርጥብ ሳር እዛ ላይ ያስቀምጣል። ትርጉሙ ምንድነው? የሰረኩት ዘመድህ ነኝ፣ ቸግሮኝ ነው። ሆላ ስርዓት ውስጥ እንዳታስገባ እንዳታገባኝ ብሞት ዘርህ ነኝ፣ አጎድልብሃለው የሚል ትርጉም ነው ያለው። እና በጣም ይገርማል። ባለማሳው ያንን ሲያይ ይደነግጣል። ወይኔ ዘመዴ! አሁን እንግዲህ ተሰርቋል። አሁን የሚያስበው ስለተሰረቀው ጉዳይ ሳይሆን ወይኔ የትኛው ዘመድ የሆን እንደዚህ ተቸግሮ እንደዚህ ውስጥ የገባው እገሌ ነኝ አይልም፣ አያሳውቅም ብሎ ከዘመዶቹ ውስጥ የተቸገረን ሰው ፍለጋ ሊረዳ እኮ ነው። እንደገና እዛ ውስጥ ይገባል። አይገርምም? አሁን እኮ ቤታችንን ነገር አድርገን እኮ ሌባን መቆጣጠር አቅቶናል። ያ ሁሉ ቴክኖሎጂም እያዳነን አይደለም። ይሄ ምልሽ በጫካ ውስጥ ያለው እውቀት ነው። እውቀት ከተማ ነው ጫካ ውስጥ ነው የምትይው፣ ማሰብ እውቀት ከተማ ነው ገጠር ነው የሚለውም እና ይሄ አይነት ነገሮች አሉ። አሁንም አለ አሁንም ጌዲኦ ውስጥ አለ። የአገር በቀል እውቀት ከሌለ ሰው የለም። የአገር እውቀት ከሌለማ በምንድን ነው የሚኖረው ሰው የኖረው እኮ ኢትዮጵያ የኖረችው የተመሰረተችውም ጀምሮ የኖረችውም በሀገር በቀል እውቀት ነው ምግብ የምንበላው ምግብ የተሰራው እኮ አሁን ድረስ የምንበላው ምግብ በሀገር በቀል እውቀት ነው የተመሰረተው። ጤፍ በይው፣ ቆጮ በይው ዋቴቨር እኛ የምንበላው ይሄ የዘመናዊ ልብስ ከመምጣቱ በፊት ለብሰን ነው የኖር ነው ምንድን ነው የለበስ ነው። በሀገር በቀል እውቀት ነው የምንበላው ምግብ፣ የምንጠጣው ውሃ፣ የኖርንበት መንገድ ሁሉ ሀገር በቀል እውቀት ነው። እሱ ከሌለ እኮ ሀገር የለም። ጤና ሲጓደል ጤና አክሙ ያኖረሽ ነው፣ አሁንም እያኖረ ያለ ነው። ስለዚህ እንደው ምንድን ነው ጥቅሙ የቱ ጋ ነው ጥቅሙ ስንት ፐርሰንት ነው ጥቅሙ ብለሽ የምትጠይቁ ነገር አይደለም፣ ህልውና ነው። ኢትዮጵያዊ ማንነት ማለት የእኛ አፍንጫ ወይም የጆሮ ዓይን አይደለም፣ ባህል ነው። ማንነት ማለት ራሱ አንድ ህዝብ፣ አንድ ሀገር ይሄ ማንነት አለኝ ብላ የምትለው በባህሏ ነው። ያ የተለየ ባህል ከሌላት ነኝ እኔ፣ ይሄ አይነት ባህል አለኝ፣ በባህሌ መሰረት እንደዚህ ነኝ፣ የተለየ ነገር ከሌላት እኔ ማንነትዋን ለይታ መቅረብ አትችልም። ምግብሽን የተለየ ያደረገው ባህልሽ ነው። ስለዚህ ከምግብሽ አንጻር፣ ካለባበስሽ፣ ካኗኗርሽ፣ ካጠቃላይ የስነ ህይወት ኑሮሽ ጋር ተያይዞ ነው ማንነትን የምታቀርቢው። ሙሉ ጊዜያችንን እዚህ ውስጥ የከተት ነው ሁለት ሺህ አምስት ነው። ከዛም በፊት ጀምሮ ወጣ ገባ እናደርገዋለን፣ ግን ሙሉ ስራችንን አድርገን እስካሁን ድረስ ያለ ማቋረጥ ሌላ ነገር ውስጥ ሳንገባ እየሰራ ነው ያለው። ከ2005 ጀምሮ ነው እስከ 2010 ድረስ 11 ድረስ በየአካባቢው በምናጠናቸው አካባቢዎች ሄደን እዛ ድንኳን ይዘን ምንድነው ማብሰያ ይዘን እየተንቀሳቀስን እዛ ሄደን ነው ምንሰራው እውቀቱ ባለበት ቦታ እውቀቱ ሰውን ሲያኖር ሰውን ሲመራ ሲያካሂድ እዛው አይተን ነው በተለያየ ርዕስ ከ150 ርዕስ በላይ ጥናትና ምርምር አድርገናል። በሀገር በቀሉ እውቀቶች ይሄ በወረቀት ደረጃ በፔፐር ደረጃ ያሉ ማለት ነው። እነዚህም ለተለያዩ ዩኒቨርስቲዎች ለ20 ዩኒቨርስቲዎች አቅርበናቸዋል በተለያየ ጊዜ በተለያየ ኮንፈረንሶቻቸው የጥናትና ምርምር ኮንፈረንሶች ጊዜ እየተጋበዝ ብዙዎቹን አቀርበናቸዋል እነዚህ አይነት ጥናቶች ከመቶ ሀምሳ በላይ ናቸው። ሌላ በመጽሐፍ የታተሙ መጽሐፍ የሆኑ ሙሉ እያንዳንዱ ስርዓት መቶ ስርዓቶች አሉን ብለ ብዬሽ የለም የሀገር በቀል እውቀት ምንጩ ናቸው። እነዚህ ምንጮቹ ናቸው። ስርዓቶቹ ማለት ነው፣ ጥቅሉ ማለት ነው። እነሱ አስሮቹን ወደ መጽሐፍ አሳትመናል። እንግዲህ የሀገር በቀል እውቀት ወይም የባህል ስርዓት ብዬሻለው ቅድም፣ ይሄ ማለት ጥቅሉ ነው። ሶሾ ኢኮኖሚክ ፖለቲካ ህይወቱን ሁሉ ይይዛል ማለት ለምሳሌ፣ ገዳን እንውሰድ። የኦሮሞ ህዝባችን የባህል ስርዓት ነው ገዳ። በውስጡ ኢኮኖሚ ስርዓትም ነው የፖለቲካ የአስተዳደር ስርዓትም ነው። የጤና ሳይንሱም እዛ ውስጥ ነው ያለው። ጤና ሳይንሱም፣ ግብርናውም እዛ ውስጥ ነው ያለው። ሃይማኖቱም እዛ ውስጥ ነው ያለው። ሁሉንም ነገር ለአንድ ህዝብ የሚያስፈልገው ሁሉንም ህይወት የህይወት መስመሮች ወይም ዘርፎች የያዘ ነው። መቶ አሉን የምልሽ እያንዳንዳቸው እንደዚህ የተሟላ ለአንድ ህዝብ ሶሺዮ ኢኮኖሚክ ፖለቲካ ህይወቱን ሙሉን ጥያቄ የሚመልሱ ናቸው። እኛ በዛ ደረጃ ነው የምናጠናው። ምናልባት አድማጭ እና ተመልካች የበለጠ እንዲቀለው ባህላዊ የስነ መንግስት ስርዓቱን ነው የምናጠናው። ስነ መንግስት እንግዲህ ስነ መንግስት ስትዩው እኮ መንግስት የማይመልሰው ነገር አለ የለም፣ አይደለ? ሁሉም ህይወታችንን በመንግስት ስርዓት ውስጥ ነው ያለው አይደለ እንዴ? ግብርናውን በይው፣ ጤናውን በይው፣ ኢቨን ሃይማኖትም በይው። ባይገባበትም ቢያንስ ያስተዳድረዋል፣ ሰላሙን ይጠብቅለታል። ሶ ባህላዊ የስነ መንግስታችን እውቀቱ ሳይንሱ ምንድን ነው የጥንቱ የኢትዮጵያ ማለት አሁን ያለንበት ከአውሮፓ ያመጣነው ነው። የስነ መንግስት ሳይንስ እውቀት ነው እኛ የምናጠናው። ከዛ በፊት የነበረው ለብዙ ሺህ ዓመታት፣ ሚሊዮን ዓመታት ኢትዮጵያ እና ኢትዮጵያውያን ሲተዳደሩበት ሲኖሩበት የኖሩበትን እውቀት ነው የምናጠናው። በደምስ ሀሳብ ስናየው ጥሩ ነው የሚል እምነት አለን። እንደውም ከጠበቅነው በላይ ውጤቶች ተገኝተዋል የሚል እምነት አለኝ። ምክንያቱም በተለይ ከ2010 ወዲህ የሀገር በቀል እውቀቱ በትምህርቱ ውስጥ ለማካተት ብዙ ጥረት ተደርጓል። የሚሳካ ወይም የተፈለገው ደረጃ ባይደርስም፣ ገና ባይደርስም፣ ሙከራው በራሱ ትልቅ ነገር ነው። ፍላጎቱ በራሱ ትልቅ ነገር ነው። ይሄ የእኛ ብቻ ነው ባንልም የእኛም የተለያዩ ተቋማቶች የሚያደርጉት አስተዋጽኦ አለ እና ያ ሁሉ ተደምሮ ትልቅ ለውጥ እንዲመጣ አድርጓል፣ እያመጣ ነው። በዚህ ዓመት እንደውም እስከ ስድስተኛ ክፍል የሚሆን ካሪኩለም የሀገር በቀል እውቀቱ ካሪኩለም ሰርተናል። አንዳንድ ትምህርት ቤቶች በተለይ ኢንተርናሽናል ስኩልስ ይሄንን በጣም ወደውታል፣ ተቀብለውናል። ስለዚህ ይሄንን ሂደቶች እያለን እየሄድን መሆኑን ለማስታወስ ነው። ቴክኖሎጂ የሚጀምረው የቴክኖሎጂ እንግዲህ ነገርም ካነሳሽ ቴክኖሎጂ እኮ የሚጀምረው ከቤትሽ ነው። በቤትሽ ውስጥ የምትገለገሉባቸው እቃዎች በሙሉ የቴክኖሎጂ ውጤት ናቸው። ኋላ ቀሪ ናቸው፣ ዘመናዊ ናቸው ብለሽ ፈርጃቸው እንጂ የቴክኖሎጂ ውጤት ነው። አይመቸው ቴክኖሎጂን ማሻሻል ነው። የለኝም ብለሽ አትጀመሪውም አለሽ። አየሽኝ፣ የምመለሽ ግን ኋላቀር ነው። ላሻሽለው ብለሽ ነው መነሳት ያለበሽ። እርፉ ሞፈሩ፣ ቀንበሩ እኮ ቴክኖሎጂ ነው። እ በሙያ እኮ ነው የተሰራው ያ ቀንበር። ሙያ እኮ ይጠይቃል። ዝም ብሎ ኦርዲነሪ የሆነ ሰው እኔና አንቺ እኮ አንሰራውም። በራሱ ቴክኖሎጂ ነው። በጊዜው እና አሁንም ይህ አገልግሎት እየሰጠ እያኖረን ነው። እንደ ሀገር ሎው ስንማር ህግ ስንማር ከውጭ ያመጣ ነው የህግ ስርዓትን ብቻ ለምን እናስተምራለን? የሀገር በቀሉ የዳኝነት ስርዓቱ የፍትህ ስርዓቱን ጨምረሽ ማስተማር ነው። ጤና ስታስተምሪ የውጭ መድኃኒቶች፣ የውጭ ህክምና፣ መርፌ ብቻ ለምን ታስተምሪያለሽ? የሀገር የጤና ሳይንስ እውቀቱ ጥበቡ እሱንም ጨምሮ ማስተማር ይገባል። በዋነኝነት የምንሰራው ከወረዳ የመንግስት አካላቶች ጋር ከዞን፣ ከክልል ከነዚህ ሶስት የመንግስት አካላቶች ጋር ሰፊ ስራ ሰርተናል። ያሉን ስራዎች ከዩኒቨርሲቲዎች ሶስት ዩኒቨርሲቲዎች የመንግስት አካል ስለሆኑ በዋናነት በቃ ኢንጄኔራል ከመንግስት ጋር ነው የሰራ ነው ማለት ይቻላል። ወረዳም በይው ዞንም ክልልም የመንግስት አካላቶች ናቸው ዩኒቨርሲቲዎችም ጭምር። ዘጠና ፐርሰንት ስራዎቻችን በዚህ መንገድ በትብብር ነው የሰራ ናቸው። ከየምንሰራው ክልል ለምሳሌ የአፋር የመድአ ስርዓት መድአ ይባላል። የአፋር የመድ ስርዓትን ስናጠና ከክልሉ ባህል ቱሪዝም ቢሮ ጋር በመተባበር ነው የሰራ ነው። በሌሎች አካባቢ ለምሳሌ ዞን የሆኑ ለምሳሌ የዋግ ኽምራ በአማራ ክልል የሚገኘው ህዝባችን ዞን ነው። እዛ ላይ ወይት ሸሞርናይ ይባላል የባህል ስርዓታቸው። እሱን ስናጠና ከዞኑ ጋር በመተባበር ነው። ከፌዴራል ጋር ሰርተናል። ለምሳሌ ሰላም ሚኒስቴር ጋር ብዙ ፔፐሮቻችን አሁን መቶ ምናምን ፔፐሮች ሰርተናል ያልኩሽ፣ አስሩ ከሰላም ሚኒስቴር ጋር የሰራናቸው ናቸው። ለሱ ፕሮግራሞች እሱ እርቅ በሚፈጽምባቸው ቦታዎች እየዞርን ከእሱ ጋር ጥናቶቹን እያቀረብን ያስተማርንባቸው የሰራንባቸው ናቸው። ከሰላም ሚኒስትር፣ ከፍትህ ሚኒስተር ጋር አንድ ትልቅ ስራ ሰርተናል። አሁንም ቋሚ ሙዚየም አላቸው። ሄዳችሁ አይታችሁት ከሆነ ግራውንድ ላይ ቋሚ ሙዚየም ፈጥረዋል። ዘመናዊው ከመምጣቱ በፊት ያለውን የኢትዮጵያ የዳኝነት ስርዓት የሚያሳየውን የስራ ነው እኛ ነን ቅርቡ በጣም በእጃችን ያለው አንድ በኢትዮጵያ የነፃነት ታሪክና ይሄ ሀገራዊ ተቋማት ግንባታ ላይ በ1950 ዎቹ በፊት ባለው የኢትዮጵያ የነጻነት ተጋድሎ በተለይ የሁለተኛው ዳግም የጣሊያን ወረራ ጋር ተያይዞ ከዛ በኋላም ተቋማት ግንባታ ጋር ተያይዞ ለምሳሌ ይሄ ብሔራ ማነው የኢትዮጵያ ንግድ ባንክን እና ይሄ ጎተራን ቄራ ድርጅትን የኢትዮጵያ ቄራ ድርጅትን እና መሰል ትልቅ ሀገራዊ ተቋማቶችን በመገንባቱ ሂደት ቁልፍ ሚና የነበራቸው አንድ የታሪክ አባት የእሳቸው አውቶግራፊ ሰርተናል። ሀጂ ረሕመቶ ሙክታር ይባላሉ። ይሄ ከኋላዬ የሚታዩት እሳቸው ናቸው። የእሳቸው ይህ ሕይወት ታሪክ መጽሐፉ ታትሞ ያው እዚህ እዚያ የምታዩት ነው፣ ተቀምጧል። እሱን በቅርብ ጊዜ የምናስመርቅ ይመስለኛል። በሰሜኑ ኢትዮጵያ ዋግ ኽምራ በዛ ስርዓታችን ወይት ሽምርናይ ነው ስርዓት ውስጥ ባህር የሚባል አንድ በስርዓት ውስጥ አንድ የሆነ ክንውን አለ፣ ወይም መዋቅር አለ። አንድ ሺህ ኪሎ ሜትር ሂጂና ወደ ደቡብ አማሮ የሚባል ወይም ደግሞ እዛ ብቻ አማሮ የሚባል ህዝብ አለ። አሁን ዞን ነው፣ ድሮ ወረዳ ነው። እኛ ስናጠናው የኦሄ ስርዓት ደግሞ የሚባል የነሱ ኦሄ ስርዓት ይባላል። እዛ ደሞ በኳይዴ የሚባል ቦኳይዴ፣ እዛ ደግሞ ቦኳይዴ የሚባል መዋቅርና አሰራር አለ። እዛ ባህር ላይ ሰሜን ከአንድ ሺህ ኪሎ ሜትር በላይ ባሕርቲ ትይዋለሽ። እዛ ደቡብ ወርደሽ በኳይዴ ስርዓት ትይዋለሽ። ግን ስራው አንድና አንድ ነው። ምንድ ነው፣ በየአካባቢው ቀድሞ ጭስ ያጨሰ ጭስ የኖረ የኖረ አካባቢን ያቀና የዛ አካባቢ የክብር ማዕረጉ ነው፣ አለቃ ነው የዛ አካባቢ በባህል ስርዓቱ መሰረት አንድ ነው። ሱፉን የሚሰፋው ልብሱን የሚሰፋው ሰፍቶትም የኖረው አሁንም እንደውም አልቀደድ ያለው በእነሱ የተሰፋው ነው። እየተቀደደ እየተቀደደ ትንሽ ከውጭ የመጣው እውቀት እየቀደደው እየቀደደው፣ ግን የተያያዘው ደግሞ አልላቀቅ ብሎም አሁንም ማስቲክ ሆነው ጠንካራ ማስቲክ ሆኖ የያዘን ያ ስርዓት ነው። ደግሞ ስርዓቶቹ፣ ህዝቡ እኮ የደም አንድነት ነው ያለው። ማለት የባህል የእውቀት ብቻ ሳይሆን በኢትዮጵያ ህዝብ የደም አንድነት አለው። ይሄንን ግን በኢትዮጵያውኛ ማስተማር ስቺ ነው። ይሄንን ማስተማር ትምህርት ቤት ይሄንን ብታስገቢው፣ ይሄንን አምጥተሽ ቢሆን ኖሮ የኢትዮጵያ ህዝብ በባህሉ ብቻ ሳይሆን በደሙም አንድ ነው። እያንዳንዱ አስሮቹን መጽሐፎች ያሳተም ነው በህዝቡ ተገምግመው ነው ለምሳሌ መድአውን ስናሳትመው ካጠና ነው በኋላ እዛ ላሉ ምሁራንና ሽማግሌዎች ይሄን ነው ያገኘ ነው በዚህ መልኩ ነው ያጠና ነው ብለን አስገምግመን ነው ያሳተም ነው ይሄ እንደ ግለሰብም እንደ ባለሙያም ደግሞ መለመድ አለበት ከሰራም በኋላ ለሚመለከታቸው ወገኖች ማቅረብ እንደ ግለሰብም ያስፈልጋል እና በዚህ መንገድ ብታዩ ብ እኔ ትውልዱ ያሳዝነኛል እንጂ እኔ አልወቅ ሰውም ትውልዱ የራሱ ውጤት አይደለም እኔ የራሴ ውጤት አይደለሁም ምክንያቱም እኔ ከእኔ በፊት ያለው ትውልድ ነው ያስተማረኝ አሁን ያለው ትውልድ የራሱ ውጤት አይደለም እኛ በቀረጽንለት በቀደድንለት ቦይ የሚፈስ ነው። እሱ በቀረጸው ትምህርት ስርዓት አይደለም የሚማሩት፣ እኛ በቀረጽ ነው። እኛ ነን እንግዲህ። ትውልዱ ብልሽትም ካለው ትውልዱ አይደለም ተጠያቂ፣ እኛ ነን። ምክርም መልእክትም የሚያስፈልገን ለትውልዱ ሳይሆን ለእኛ ነው። ትውልዱ ተጠቂ ነው። አዝናለሁ፣ አዝንለታለሁ። በዚህ ሁሉ ችግርም ውስጥ ሆኖ ግን ጥሩ ትውልዱ ጥሩ ነው፣ የተሻለ ነው ማለት እኛ በረበሽ ነው ያህል አልተረበሸም፣ እኛ ባበላሸ ነው ያህል አልተበላሸም። አሁንም ኢትዮጵያ ስትዩ አይኑ ይከፍታል፣ ቁም ስትዩ ይቆማል፣ ሮጥ ስትዩ ይሮጣል፣ አገር ተወረረች ስትዩ ይሄዳል። ምንድ ነው የምትዩ? ትውልዱ ትውልዱ የተቀደሰ የተባረከ ነው። ለእኛ ጄኔሬሽን ለእኔ አይነት ጄኔሬሽን ከኔም በላይ ላሉት እንደው ትውልዱን እንዘንለት ነው፣ ለልጆቻችን እንዘን ነው። ለሱ ሲል የትምህርት ስርዓቱን ማሻሻል፣ ኢትዮጵያዊ መልክ እና ቅርጽ ማስያዝ፣ ለኑሮ ተስማሚ እንዲሆን ማድረግ። ለኑሮ ተስማሚ ማለት ሰው የአካባቢውን እውቀት ከተማረ ለኑሮ ይስማማል። አሁን እኮ እኛ የምንማረው ወጣቱ የሚማረው ነገር በቴክኖሎጂም የሚያገኘው ነገር የራሱ አይደለም፣ የውጭ ነው። ከራሱ ጋር ከኑሮው ጋር ከቀን ህይወቱ ጋር አይገናኝም፣ ጥያቄውን አይመልስም። ለዚህ ነው ክፍተቱ የሚፈጠረው። እውቀቱን ትምህርቱን ከኑሮው ጋር ከአካባቢ ሳይንስ ኑሮ ህይወት ጋር ካገናሸኝሽለት ሰው ሁሉም ቢዚ ይሆናል፣ ሰው ሁሉ ጤነኛ ይሆናል።